ጽናት ዛሬም ጽናትን ይዤ መጥቻለሁ። ኪራና ጽናትን ለምን አይስማሙም? ለምን አይግባቡም? እያልኳችሁ ነበር እና ዛሬ ላይ ግን እየተግባቡ እያየናቸው ይመስለኛል ማለት ነው። ሰላም ጤና ይስጥልኝ ውድ ቤት ሰዎች ጽናትን ክፍል ስልሳ ይዤላችሁ መጥቻለሁ። ጽናትና ኪራ እንግዲህ ለምን አይግባቡም እያልኩ በጣም አካኪ ዘራፍ እያልኩ ነበረ። ዛሬ ላይ ግን አብረው ሁነው ደስ በሚል ሁኔታ ይቅርታ ተባብለዋል ማለት ነው። ጽኑና ኪራ- ይቅርታ ተጠያይቀው አስታርቀዋቸዋል። ሰኑ እንዲሁም ደግሞ ናሆም ሁነው ምሩ ሁነው አስታርቀዋቸዋል ማለት ነው። አብረው ወደ ቤታቸው ተመልሰው ደስ በሚል ሁኔታ እያሳለው ሆኖ ጊዜያቸው ማለት ነው። ምሩም እንግዲህ ከትናጋሁና ደስ በሚል ሁኔታ እየኖረች ነው ማለት ነው። ከናሆም ጋር አብረው ሁነዋል ማለት ነው።

ኪራም ተቀብሏታል። ፍቅሯን ማለት ነው። እሷም እንግዲህ አብራ እያጠበጠበች ትገኛለች። እኔ በጣም አዝኜ ነበረ። እንደዚህ መለያየት አለባቸው እንደ እያልኩ ነበረ። እኔን እንግዲህ ዱአይ አድርጌላቸው ነበረ። ዱአይ ሰርቷል። ውድ ቤተሰቦቼ፣ ዙዙ ጦጢት ዱአይ አደረገችው ይደርሳል ብያቸዋለሁ እና ጽናትና ኪራሁን ላይ ያሉበት ሁኔታ በጣም ደስ ይላል። በመሀላቸው ነፋስ አይግባባቸው። አሜን። እንደውም እያጨጫስኩኑየ እንደዚህ ጨስጨስጨስ ይበልላቸው። በመሀላቸው ጉሏሚን ጋይስ። አዎ፣ በመሀላቸው ንፋሳይ ግባ ማለት ነው። እና ጽናትና ኪራ ደስ በሚል ሁኔታ አሁን ላይ እያሳለፉ ይገኛሉ ማለት ነው። ሁለቱ ጽናትና ኪራ እንግዲህ በም እየተግባቡ አልነበረም። ይሰዳደቡ ነበር፣ ይጣሉ ነበር። አሁን ላይ ግን እሱ እሱ አልፎ አብረው ሁነው ጊዜያቸውን እያሳለፉ ነው ማለት ነው። እላችኋለሁኝ። ጽናትዬኔ ምስክኔኔ ወኼኔ ደርባባ ማለት ነው። ምሩም እንደዛው ናት። ምሩም ደግሞ ከናሆም ጋር አብራ ሆናለች ማለት ነው። ደስ በሚል ሁኔታ እያሳለፉ ነው። እንግዲህ እየተጋገዙ ስራቸውንም አብረው እየሰሩ ይገኛሉ ማለት ነው። በፊት ላይ ያው ስለማይ ግባቡ አለመግባባት አለና አለመግባባት ስለሚፈጠር ሁሉ ጊዜ ሱንሱን ወደዛ ብለው፣ አሁን ላይ ግን ደስ በሚል ሁኔታ ሁለቱ አብረው እያሳለፉ ነው ጊዜያቸው ማለት ነው። ግራና ጽናትን ግብቻውን ያለበት ሁኔታ በጣም ደስ ይላል። በመሀላቸው የሆነ ነፋስ ይገባል ችግሩ። ያችን እንትና ነበረች፣ ማን ነበረች? ሀሴት ነበረች። ቤትን ተገላገልነ ስንል ሀሴት በመሀላቸው ገብታ ነበረ እሷም ይንቀልሽ ስርሽን ብያት ነበር። ስሯን ነቅሎልናል ጋይ። አሁን ደስ በሚል ሁኔታ ፍቅራቸውን እያጣጠሙ አብሮ ይገኛሉ ማለት ነው። ናሆምና ምሩም እንደዚሁ አንድ ላይ ሆነዋል። እሱ በጣም እንትን እያላት ነበረው ቤተሰቦች የጎዳት ነበር። እሷ ታፈቅረው ነበር በዛ ሰዓት፣ እና በቃ መመጠያየቅ ምናምን ራሱ በጣም እንትን ይላቸው ነበር። ዛሬ ላይ ግን አንድ ላይ በማየቴ ደስ ብሎኛል ማለት ነው። እነሱም ደግሞ ከራሳቸው አልፈው የሰውን ደስታ የጽናትን ደስታ ለማየት ያብቃን። እነዚህ ልጅ ወይ ቀልጠው ቀሩሳ ምንድን ነው እያሉ ነበረ። ዛሬ ላይ ግን አንድ ላይ ሆነው ደስ በሚል ሁኔታ ቁርስም ተሰርቶላት ጽናትዬ ከኪራ ጋር አንድ ላይ ታቀማዘ። እኔኮ ብያቸው፣ ኪራ የጽናት ነው ማንም አይወስደው ብያቸው ነበረና፣ ጽናት አሁን ላይ ያለችበት ሁኔታ በጣም ደስ ይላል። በመሀላቸው ንፋሳ ይግባላለውኝ እናቴ አጥበቀሻ ጀንች ጥናት ጽናት ደግሞ ማለት ነው። እና እኔ ጥፋተኛቱ እኔ ኔ ገፊቱ ገፍችሃለሁ፣ በፍቅራችን ገብቼ በጣም ገፍችሃለሁ። ኪራይ በጣም ይቅርታ የኔ ወንድ፣ የኔ ፍቅር ይህን ከጨምርኩት ደግሞ ችግር ነው ብላ እንትን ብለዋለች ማለት ነው። የቅርታ ተጠያየቀዋል ደስ በሚል ሁኔታ ምሩም ነበረች። የእኔ ምስኪን፣ የእኔ ደርባባ ማለት ነው። በነገራችን ላይ ምሩም እንደዚህ እኮ በፍቅር ስትሰቃይ ነበረ፣ ግን እንትና ናሆሚ አላወቀላትም ነበረ። እነሱን አንድ ላይ አድርገው ተዛ በኋላ ደግሞ የኪራና የጽናት ነገር ተፈጠረ ማለት ነው። ውድ ቤተሰቦች፣ አሁን ላይ ደግሞ ደስ በሚል ሁኔታ እያሳለፉ ይገኛሉ። ሶስቱም መጨረሻቸውን ደግሞ ያሳምርላቸው ነው የሚባለው። ሰኑም እናመሰግንሻለን። ሰኑ ናት አብዛኛውን እንዲቀራረቡ የሚያደረገችው። በነገራችን ላይ ተቀራርበ አብረው አንድ ላይ እንዲሆኑ ያደረገችውም ሰኑ ነች ማለት ነው። ኪራን በመምከር ኪራ እንግዲህ ትንሽ ጠጥቶም ሲመጣ በንዴት ይጠጣል ማለት ነው። ጠጥቶም ሲመጣ ጽናትን ስለሚቆጣት ሁልጊዜ ተጽናት ራስ ላይ ስለማይወርድ እላቸዋለው ዛሬ ላይ ደግሞ ደስ ደስ ይላል። በቃ የዛሬው ደስ ብሎኛል። ቁርስም ሰርቶ አበላት እኮ አይ ወንድ ልጅ ሴቶችን ስትጣሉ መታረቅ የምችስ ቁርስ ነው ቁርስ ነው። ቁርስ ሰርታችሁ ነው አይደል እንዴ የምትበሉት፣ የምታበሉን ማለት ነው። እና እንደዚህ ቁርስ የሚሰራልሽ ባል ከተገኘ ምን ትፈልጊያለሽ? ሌላ ምን እንፈልጋለን እኛ ሴቶች ደግሞ፣ እንክብክብ የሚያንከባከበ ወንድ እንፈልጋለን። እናንተ ባትፈልጉን ይፈልጋለሁ ነው እኮ ጋይዝ ማለት የሚንከባከበው ወንድ ማለት ነው። ያብዛልን፣ ያብዛልን እና ዩት እንደዚህ ያጫጫስኩላቸው ፍቅራቸው ይመለስ እያልኩ ነበረ ባለፈው ኤፍራታ እናንተ ነው። በዚሁ አጋጣሚ ደግሞ ናቱ አንድ ላይ ሆኖ እንደሚመጡ ተስፋ አለኝ። ጋይዝ አንድ ላይ አያቸዋለሁ ብዬ አስባለሁ። ኤፍራታና ጽናት ማንንትናን ማለት ነው። ናታለን ዛኔ ላይ እንግዲህ በጽናት ነው ያለሁት። ያው እነሱንም በዚሁ አስገባኋቸው እንጂ የእነሱን ፍቅር እንደዚሁ ተመልሶ አንድ ላይ ሆኖ ማየት ለማየት ያብቃይ ማለት ነው። የኪራና የጽናት እንደዚህ ከሆነ የእነሱን ፍቅር ይመለሳል ብዬ ነው። ናሆምም በጣም ምሩን ጎርታት ነበረ። አሁን ላይ ግን ሴት ልጅ እኮ አታፍቅር። እኛ ሴቶች እኮ አናፍቅር ወዶችዬ፣ እኛ ሴቶች እኮ ካፈቀር ልባችን ቶሎ እንደ ብርጭቆ ነው የሚሰበረው። ታውቃላችሁ፣ እንደ ብርጭቆ አሁን ላይ ሁሉም ሰው የየራሱን ይዟል ማለት ነው። በኪራ እና በጽናት መካከል ንፋስ ባይገባ ብዬ እመኝላቸዋለሁ ሁል ጊዜ ማለት ነው። በእነሱ መሀል ሁል ጊዜ ንፋስ ይገባል፣ ውድ ቤተሰቦች ማለት ነው። በሁለቱ መሀል የሆነ መንፈስ አለ በቃ የሚገባ የሚያስገባ መንፈስ አለና እሱን እሱን ደግሞ ቀስ በቀስ እንቁላል በእግሩ ይሄዳል ይባላል። እና እሱን እሱን ቀስ እያልን እንትን እምለዋለን ማለት ነው ጉዶችዬ። ተነዳችን የሙቀይትን ተሰርተዋል። እየተንጓጓ ነው። ሙቀት ነው አሁን ሰአቱ። ታቆታላቸው ነው የሙቀት ሰአት ስለሆነ ምን ማድረግ አይቻልም፣ ያለሙቀይት ስለዚህ መኖር አንችልም ማለት ነው እላቸዋለሁ። ጽናትና ኪራ አንድ ላይ እንዲሆኑ ተስፋለኝ። አንድ ላይ ሆኖ ተመልሰው እንደማያቸው ተስፋለኝ። ውድ ቤተሰቦች ማለት ነው ደስ በሚል ሁኔታ ላይ ያሉበት ሁኔታ ደስ ይላል ማለት ነው። የዛሬው ደስ ብሎኛል። አልገፋትም አልገፋቸውም። ይቅርታ ተጠያይቀዋል፣ ፍቅራቸውን እያጣጣሙ ይገኛሉ። አንድ ላይ እንዲሆኑ የሁሌም ምኞቴ ነው። ላይክ፣ ሼር፣ ሰብስክራይብ አድርጎ